እንዴ ናችሁ ዲዚ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። አርሰናል የተመለከቱ መረጃዎች መረጃዎች ወደ እናንተ የማድረሳችሁ ይሆናል። አብራችሁን ቆዩ። አሪቢሌዝ ቢች ከቤንጃሚን ሶኮ ዝውውር ወደ 86 ሚሊዮን ፓውንድ እንደሚፈልግ በዛሬው ዕለት የሚወጡ መረጃዎች ይናገራሉ። ይህ የ21 ዓመት ተጫዋች ታዲያ ከአርሰናል ጋር ከተያዘ እጅግ ሰነባብቷል። ይሄ ተጫዋች እንግዲህ 19 ጎሎችን እና ደግሞ 6 አሲስቶችን በአርባ ጨዋታ ማድረጉ ይታወሳል። እንግዲህ መድፈኞቹም ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። በክረምቱም የዝውውር መስኮት ተጫዋቹን ወደ ፍላይ ኤምሬትስ ለማምጣት ከፍተኛ ስራ እንደሚሰሩ እየተነገረ ይገኛል። ሚካኤል አርቴታ ከትላንትናው ድል በኋላ እንግዲህ አስተያየቱን ሰጥቷል። በጣም በአሪፍ ሁኔታ ተጫውተናል፣ እንግዲህ ትልቅ ከሚባለው ክለብ ጋር እንግዲህ ጥሩ የሚባል ውጤትን ይዘን መውጣት ችለናል ሲል እንግዲህ ሚካኤል አርቴታ ተናግሯል። እንግዲህ ይህንን ዋንጫ ለማሸነፍ እጅግ ከባድ እንደሆነ ይታወቃል። ነገር ግን የምንችለውን ሁሉ ነገር አድርገን ዋንጫውን ለማሳካት እንሰራለን ሲል ሚካኤል አርቴታ ተናግሯል። ቶማስ ፓርቲ ወደ አትሌቲኮ ማድሪድ የመመለስ እድል እንዳለው ዛሬ የሚወጡ መረጃዎች ይጠቁማሉ። ይህ የ31 ዓመት ተጫዋች ታዲያ በክረምቱ የዝውውር መስኮት አርሰናልን የመልቀቅ እድል እንዳለው ና አትሌቲኮ ማድሪድን የመቀላቀል እድል እንዳለው ነው እየተገለጸ የሚገኘው በስድስት ዓመት የፍላይ ኤሚሬትስ ቆይታው ጥሩ የሚባል ጊዜን ከአርሰናል ጋር ማሳለፍ ችሏል። ና በክረምቱ የዝውውር መስኮት ከአርሰናል የመልቀቅ እድሉ በጣም እንደሰፋ ነው እየተገለጸ የሚገኘው አርሰናል ፋቢዮ ቬራን በቋሚ ዝውውር ለመሸጥ እንዳሰበ ተነግሯል። ወደ 35 ሚሊየን ዩሮ አርሰናሎች ይፈልጋሉ ተጫዋቹን ሙሉ ለሙሉ በሚባል ሁኔታ እንግዲህ ለመሸጥ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ምንም እንኳን ፖርቶች ተጫዋቹን እንግዲህ በውሰት ውል ነው ተጫዋቹን ማስፈረም የሚፈልጉት፣ ነገር ግን አርሰናል ሙሉ በሙሉ በሚባል ሁኔታ ወይም ደግሞ በፐርማነንት ዲል ተጫዋቹን የመሸጥ ፍላጎት እንዳለው ዛሬ የሚወጡ መረጃዎች ይጠቁማሉ። አርሰናሎች እንግዲህ የብሬንትፎርዱን ተከላካይ ናታን ኮሊንስን ለማስፈረም ይፈልጋሉ። የ23 ዓመት ተጫዋች እንግዲህ በብሬንትፎርድ ጥሩ የሚባል ጊዜን እያሳየ ይገኛል። አርሰናሎች እንግዲህ ብዙ ስራዎችን እየሰሩ ይገኛሉ። ይህንን ተጫዋች በተለይም ደግሞ የገብርኤል ማጋለሽና የሳሊባ ተጠባባቂ አድርገው ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው ተጫዋቹ በአርሰናል ራዳር ውስጥ እንደገባ በዛሬው እለት የሚወጡ መረጃዎች ይጠቁማሉ። አርሰናል ጁልስ ኩንዴ እንግዲህ ከባርሴሎና ለማስፈረም ፍላጎት እንዳላቸው ተገልጿል። እንግዲህ ባርሴሎናዎችም ተጫዋቹን ለመሸጥ ክፍት እንደሆኑ የተገለጸ ሲሆን እስከ 65 ሚሊዮን ፓውንድ ተጫዋቹ እንደሚፈልጉ የተገለጸ ሲሆን በአርሰናል የዝውውር ራዳር ውስጥም እንደገባ ተገልጿል። አርሰናሎች ተጫዋቹን በክረምቱ የዝውውር መስኮት ለማስፈረም ጥረት እንደሚያደርጉ ተገልጸዋል። እለታዊ መረጃዎች እነዚህን ይመስላሉ። በአዲስ ቪዲዮ እስክንገኝ ድረስ መልካም